ሰጥተሽ በቃ እሱ ጋር ያለው ይቀረፋል፣ ይታረቃላችሁ ምናምን ካልሽ በኋላ እኔ ትልቅ ተስፋ ነበረኝና ይሄ ነገር ከመሆኑ ከአንድ ቀን በፊት ነው ኩባነኝ ያለሁት። አሁን አመጣት አለሁ ቶሎ ስለማይደርስ እዚያ ጭቅጭቅ ሆነ። እሷን መስራት አልቻለችም፣ የልብስ መሸጡ ነገር አልሆነላትም። እኔ በሸንገም ጊዜ አመጣት አለሁኝ፣ እኔ እዚሁ ደግሞ የሚያስፈልጋት ነገር ካለ ደግሞ እንረዳዳለን አለኝ። እንግዲህ አምጥቶ አምጥቶ እዚህ እንግዲህ እኔ ስራ ያለው ጥሩ ስራ ያለው ምን ያለው ነው የመሰለኝ። እንደገና ምን አልኩት፣ እሺ ከመጣች እኔም አለው ሌሎችም አሉ ምንም ችግር የለውም አልኩት። በቃ ይሄን አንድ ጥያቄ ያለ ለማሚ ቅርታ ምቅርታ በጣ አመሰግናለሁ። ማሚ ቅድም በአማራ ሳይንቱ አስትናገር እንደሰማሁት እሱን ወስደሽ የሆነ ቤት ራሱ ሱቅ እያለው በማበረታታት ስም ልብስ እንዲገዛ አደርገሻል። አራ እኔ አላረኩም። ራሱ ነው መጥቶ ድንገት የገዛው። እኔ አላረኩም። ራሱ ደሱ የመጣሽ እኔ ነኝ ያመጣሁት ብለሽኛል። እኔ ቤት መጀመሪያ ቀን ይሄን ሰውየውን ያመጣችሁ ማሚናት ማለት እስካሳ ሁለት ልብስ አንድ ጊዜ በመሀላችሁ ገባው። ይቅርታ ለሚስቱ ከሆነ የገዛው ታዲያ ልብስ እሷም ደብሳታበታለች። የመግዛት ያለመግዛት አለ። እኔ በርቀት ነው ማየው። እኔ በርቀት ነው ማየው። ሌሎችም መረጃው ስላለ መጥቶ ሱቅ ስትከፍት አበረታታለሁ ብሎ መጥቶ አንድ ልብስ ገዛት። ለሚስቱ ነው እንዳውም ተልቆባት ምናምን ተቀይሯል። እቺ ሲስተም ነች። የተሰራው ስራ በዚች ልጅ ላይ የተሰራው ስራ የማፊያ ስራ ነው። ይህ ሲስተም ነው እሱ ከእሷ ገዛ አንገት ማስገቢያ ማለት እኔ የሚታየ እንደዛ ነው። አንገት ማስገቢያ ነው። ከዛ ደግሞ መጥቶ በስንተኛው ቀን ገንዘብ ጠየቃት። ይሄ ሲስተም በብዙ ሴቶች ላይ የተሰራ ሲስተም ነው፣ መረጃዎቹ አሉን። እና ይሄ ነገር እን ምን ይመስልሻል? እሱን እንግዲህ እኛ እናቀው እንደዚህ ደህና ሰው ነው የመሰለን እዚያን ጊዜ አበረታታለሁ ብሎን የመጥቶ ይገዛት ለሚስቱ ነው ደግሞ የገዛው። እንዳውም ተለቃት ነው ምን ተብሎ ተለውጧል መሰለኝ እሱማ ጨዋታ ነው። ከዛ በኋላ ግን ሄዶ ገንዘብ ጠየቀ። በእሷ ሰበብ ገንዘብ እየሄደበት የጠየቃቸው ልጆች አሉ እዛ ውስጥ። አንቺ ይህንን ደግፈች ነው እዛ ጋር ሄደች። ከሊያ ቤት የተገዛው እንደሚገባኝ ከሆነ በፍጹም በፍጹም በፍጹም በፍጹም መጣይ። እንዳውም ምን አለኝ፣ የዚያን ቀን ጀርመን ሀገር ለስራ መጥቼ ሙኒክ ውዬት እየተመለስኩኝ አለኝ። ከዚያ ላይፍ ትንሿ ስትገባ ላይፍ ገብቼ ዛሬ እኛ ጋር ያለው ስል በጣም ይሄ ትልቁ ችግር ያለው ልጅቷንም ሁላችንንም እሱን እንትን እንድና ያደረግሽው አንቺ ነሽ፣ በማታውቂው ነገር ገብተሽ